አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ተመልካቾቼ እንደምናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱላ። ዛሬ ቸኮሌት ኬክ ልሰራ ነው። መቃዲር ይሄው ዱቄት፣ ይሄን ዱቄት ነው የምጠቀመው። ቢኪን ሶዳ፣ ቢኪን ፓውደር፣ እንቁላል፣ ወተት፣ አልከካው እህል፣ ስኳር፣ ጨው፣ ኮፊ፣ ቫኔላ። እነዚህ ናቸው። አብረን እንስራ። ይኸው ተመልካቾቼ እንቁላል፣ ይኸው ቫኔላ። ከዛ እንመታለን አንድ ላይ። ቢስሚላ ይኸው ስኳር፣ ዘይት፣ ወተት ያለካል አልኮፍ ተመልካቾች፣ የምሰራው በዚህ ነው። ዱቄት በዛ አንዲ ተኩል በዚህ ካካው ጨምሬያለሁኝ። በብርጭቆ ግማሽ ስኳር፣ በዚህ ብርጭቆ ግማሽ ዘይት ነው ያደረኩት። ሰው እንደሚሰራው ነው። ብዙ ከሰራችሁ ብዙ ማድረግ ነው። ዱቄቱን እንጨምራለን አሁን ዱቄቱንና ካካው አንድ ላይ አድርጌዋለሁ ጨው አንድ ላይ ጨምሬያለሁ እዚህ ውስጥ ማለስ አሁን ይበቃዋል እንደዚህ ይኸው መጋገሪያችን እንደዚህ ዘይት ቀብቼ ዱቄት ቀብቼዋለሁ እንጨምራለን አሁን አላስ እንደዚህ አድርጌ ጨምሬያለሁኝ አሁን ወደ ፍሩም እንጨምራለን መጀመሪያ ነው የለኮስ ነው ቢስሚላ ጨምሬያለሁኝ በመቶ ሰማንያ ይኸው ተመልካቾች የገበታ ቂቤ እንጨምራለን እንደዚህ ከዛ ቀጥዬ ስኳር ወተት ይሄን ሁሉ በግማሽ ብርጭቆ በዚህ ነው የለካሁት ላላ ሴ ትንሽ ሂዱ እንገናኛለን። ብስሚላ ይሄው ካካው ትንሽ ሁለት ማንኪያ ኒሻ ጨምሬ ያለሁኝ ይሄው ሱሳችን እንግዲህ እንሻላ ይሄው ሱሳችን ይሄው እንደዚህ ሁኗል። ቆንጆ ነው የወጣው። አላ እናንተም ስሰሩ በዛ ባሳየኋችሁ ካብ አንድ ስኳር፣ አንድ ቸኮሌት። አሁን ትንሽ እዚህ ላይ ተግል ስለሆነብኝ አንድ ማንኪያ ኒሻ ስኳርም እንደዛው እንደዚህ ነው የምታረጉት። ይሄው ጨርሰናል። እኛ ኬካችን ይሄው ደርሷል። ይሄው እንደዚህ አይቼዋለሁ። እንደዚህ መልኩ በስሏል። ተመልካቾቼ ኬካችን እንደዚህ ደርሷል። አሁን ሱሱን እንድንጨምር ትንሽ ወጋ ወጋ እናደርገዋለን በቢለዋ። ይሄው እንደዚህ እንዲገባው ማለት ነው ሱሱ። ከዛ ሱሱን እንጨምራለን። ብስሚላ። ኬኩ ስለበረደ ችግር የለውም። ተመልካቾች ይኸው ኬክ ቸኮሌታችን እንደዚህ ደርሷል። ማሻላ እናንተም ሰርታችሁ ሞክሩት። በጣም የሚጥም ቸኮሌት ነው እና ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሻላ በሌላ ቪዲዮ እስከምንገናኝ ማሰላ